አላቱን ስለፈረከችው ኪሊን ማናቅሽ ነኝ። ራስሽን ጠብቂ፣ አንቺንም ካገኝሽ ሊይዝሽ ይችላል። ይቅርታ አድርገሽልኛል አይደል? አንሉ ላይ ከአንተ ውጭ የት እሄዳለሁ? ምክንያቱም አፈቅርሃለሁ። እኔም እኮ አፈቅርሻለሁ። ላይ እንኳን መጣሽልኝ። እኔ እንደውም ተስፋ ቆርጬ ነበር። ካሁን ካሁን ገደልሽ እያልኩ የሞትሽን ደብዳቤ ነበር ስጠባበቅ ነበር። አዎ ከወሰደ በኋላ በየቀኑ ሲቀጠቅጠኝ ነበር። እራሴንም ለማጥፋት ሞክሬ ነበር። በዙሪያዬ ሞት ከበበኝ፣ እናም የተሻለውን መረጥኩ። እንደዚህ አይነት ሰዎች ፈተና ቢሆኑብንም ግን ያጠናክሩናል። ከዚህ ሀገር ካልወጣም በነፃነት አንኖርም። አሁን እኮ ገንዘብ የለኝም። ሁላዬ ሀብቴ ጠቅላላ እንድታገደ ነው። መሀል የት እንዳሳገደችብኝ ነው ደግሞ። ወደ ውጭ ለመሄድ ገንዘብ ያስፈልገናል። ብዙ ውጣ ውረድ በኋላ ሞገስ እና ሉላ ተገናኝተዋል። ነገር ግን አሁንም ያው ውጣ ውረዳቸው እንደቀጠለ ነው ያለው። ዝና አሁንም የት ነው ያሉት የት ነው የሚገኙት እያለ እያፈላለገ ይገኛል እንደዚሁም ደግሞ በሰውም እንዲከታተላቸው እያደረገ ይገኛል እንደዚሁም የሉላ ስልክ ላይ የደወለውን ሰው ሁሉ አሳልፋችሁ እንድሰጡኝ ብሎ የቴሌዎቹን እየተተባበራቸው ይገኛል ማለት ነው እነሱ ግን እንደማይተባበሩት ወንጀል እንደሆነም የሰው ሚስጥር አሳልፎ መስጠት እንደማይችሉ ቢነግሩትም ነገር ግን ሳቅሳቅ እያለ እየተለማመጣቸው ይገኛል ማለት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ማህበረሰቡ ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ወዘት ተረፍረፍ ይባልልኝ፣ እንጃልኩኝ እነሆ ምሳሌ ድራማ። ደስ የሚልና አስተማሪ ቁም ነገር ያለው ድራማ ነው ማለት ነው። በዛሬው እለት ምን አለ የሚለውን እንግዲህ አብረን ምን ይሆናል እስከ ፍጻሜው ድረስ አብራችሁን ቆዩ። የተፈጠረውን ነገር ደግሞ መጨረሻ ላይ ቪዲዮ እናስገባላችሁ ይሆናል። እንግዲህ በዛሬው እለት ሉላና ሞገስ ተገናኝተዋል ማለት ነው። ሉላ እንግዲህ ብዙ ተጮክናለች፣ ያው ብዙ ተገፍታለች ማለት ነው ነገር ግን ያው በመጨረሻ ላይ የራሷ ውሳኔ ወስና ወታለች ማለት ነው እሱም እንግዲህ ወጣች በቀላል መንገድ አይደለም የወጣችሁ በህይወቷ ላይ ፈርዳ በሱ ህይወት ላይም ከሞተ የሚሞት ከኖረ የሚኖር ብላ አናቱን ብለው መታው ነው እንግዲህ እሱ ማጅራቱን መታው እዙሳ ሲንደፋደፍ ትተው እየ የወጣችሁ ማለት ነው ነገር ግን ያው ብት ወጣም ሞገስ ጋር መሄድ አልቻለችም። ሁለተኛ የእሱን ህይወት አደጋ ውስጥ መክተት አትፈልግም። የእሷንም ህይወት አደጋ ውስጥ መክተት አትፈልግም። ምክንያቱም አሁንም ቢሆን ሞገስ እንዳስወጣት ሞገስ እንደ መከራት ነው የሚያውቀውና ስለዚህ ሴት የላከው ሞት አይፈራም እንደሚባለው ነው። ስለዚህ እሱም ከእሷ ጋር ተመካክሮ ነው እንደዚህ እያደረጉኝ ያሉት። እሱ ነው እየላከብኝ ግዳዩ ብሎ ነው እንደዚህ እያስገደለኝ ትምንቀረኝ አለመሞት አናቴን እኮ በላይነው ሄደችው ስለዚህ አለቃትም እያለ ድጋሚ እንግዲህ ኤፍራታና መሀሌትን ከእስር ቤት አስፈጥቷቸው ያሉበትን ቦታ ፈልገው እንዲጠቁሙት ነው ያዘዛቸው ማለት ነው። እነሱ ግን እየፈለጉም ነበረ የሞገስን እናት ቤትም ለመፈለግ ለማጠየቅ ሞክረዋል። ነገር ግን የሞገስ እናት ለጊዜው ለቃ ወደ ሌላ ቦታ ትሰውራለች ማለት ነው። ነገር ግን አሁንም ያው በሱ አልሆን ሲለው ስልካቸውን ለመቆጣጠር እየሄደ ነው የሚገኘው ማለት ነው። እና እንግዲህ እሱ ይሳካለታል አይሳካለትም፣ ያው መጨረሻ ላይ ምን ይሆናል ማለት ነው። ነገር ግን ሉላና ሞገስ ያው በመጨረሻ ላይ ተገናኝቷል። ማለት ነው ነገር ግን እሷ ማንም ያለንበትን ቦታ እንዳያውቅ ታወቁ፣ አደጋ ላይ እንወርቃለን ከእንደዚህም በፊትም አደጋ ላይ እንደወደቅ ነው እያለችው ትገኛለች። እሱ ግን ከኔና ከአንጆ ውጭ ማንም የሚያውቅ ሰው የለም ነው ያላት ማለት ነው ቅድስና ዳጣስ አያውቁም ወይ እነሱም እኮ ከተያዙ ከመሞት እኛን ማሳየት ነው ወይምደሞ መጠቆም ይመርጣሉ። ስለዚህ እነሱ ሳያውቁም ስትለው ማንም አያውቅም አሳብ አይግባሽ ይላታል ማለት ነው። እንግዲህ እሷም ካንተ ጋር በመሆኔ ደስተኛ ነኝ። እኔ ደስተኛ ህይወት ማሳልፈው ካንተ ጋር ብቻ ነው እያለችው ትገኛለች ማለት ነው። እንደዚሁም ዳጣም ደግሞ ያ ዝና የሚባል ሰውዬ ኮ ከመጣ ምን እናደርጋለን ስትላት ለቅድስት። እንግዲህ ቅድስትም ዝና ደግሞ ማን ነው ስትላት፣ እንዲህ አታውቂውም እንዲህ የሉላ ባል ነዋ ትላት አለች። እሱን ነው እንዲህ ስትላት፣ አንቺ እኮ አታውቂውም ታድለሽ፣ በአካል እኮ ብታዩ ትፈሪያለሽ ያለቻት ና ዓይኔ ነው እንጂ ሰማው ያለቻት ብታይ እኮ በጣም እኮ ጨካኝ ነው። ጨካኝነትም ጀግናም ነው ትላታለች ማለት ነው። እንግዲህ ቅድስትም የራሷ መልስ መልሳ ጀግና ሰው ማለት ጨካኝ አይደለም። ጀግና ሰው ማለት ለሰዎች የሚራራ፣ ሰዎችን የሚረዳ ነው። ነገር ግን ሰዎች የሚፈሩት ከሆነ ያ ሰው ጀግና ሳይሆን ጨካኝ ሰው ነው እያለቻ ትገኛለች ማለት ነው። እሷም እንግዲህ ዳጣ መለስ አርግታ ቅድስት ግን መቼ ነው ሙያ ምታስተምሪኝ በትላትም እንዴ ሞያም ማስተምርሽ እኔ ነኝ። እንዴ ደሞ ምን ነው ልታገቢ ነው ወይ ስትላትም አይ አይደለም፣ ቤተሰቦቼን አግኝቻለሁ እንዳላፍር ብዬ እኮ ነው ቤተሰቦቼ ፊት፣ ስትላት ለሴት ልጅ ሞያ የምትማረው ከእናቷ ነው፣ ሴት ልጅ እናቷ መምሰል አለባት በማለት ትላታለች ማለት ነው። እሷም እንግዲህ መልሳ እኔ አሁን ማን ነው የምመስለው እናቴን ነው ስትላት፣ አይ በመልክ ከሆነ ነው እንጂ በሞያስ እናትሽ ናት ማይስይም ትላታለች ማለት ነው። እና ማን ነው የምትመስለው ስትላት፣ እናቴን ካልመሰልኩ ማን ነው የምመስለው ስለ ውስጥ ትላት። እንግዲህ እሷም በመልክ እናትሽን ልትመስ ይስትቻለሽ በሙያ ግን እናትሽን ታስረግሚያታለሽ ነው ያለቻት ማለት ነው። ስለዚህ አንቺ አስተስተምርኝ ወይ ብትላትም ሴት ልጅ እናቷ መምሰል አለባት፣ እኔ አላስተምርሽም፣ አይዞሽ፣ ግድ የለሽም፣ ከእናትሽ ጋር ስትገናኝ እናትሽ ታስተምርሻለች ነው ያለቻት ማለት ነው። ስለዚህ ገና እናቴ አስበሽዋል። ይህን እንደዚህ አድርጊ፣ በዚያ ውጪ፣ በዛው አውርጅ እያለች ስታስተምረኝ ትላት። እሱ ብቻ አይደለም፣ በማንኪያም እጅሽ ውስጥ ትመቻለሽ፣ በጭልፋም እጅሽ ውስጥ ትመቻለሽ፣ በጫማም ጨዋ ትደረጊያለሽ እያለች ትገኛለች ማለት ነው። እሷ እንግዲህ እያለቀሰች ግን፣ እናቴ አሁን እውነት ምትኖር ይመስልሻል እያለች ታወራታለች። ቅድስት ግን ይህን እሷ እንዳለቀሰች አታውቅምና ዝም ብላ እያወራች ነበር የምትገኘው ነገር ግን የሚስቅ እና የሚጫወ ሰው የሚያለቅስ የሚከፋ አይመስለን አንዳንድ ጊዜ ነገር ግን እያለቀሰች ነበር። እንዲ ዳጣን ጭምታ ለቅስ ያለሽ እንዲ ምትላት ምክንያቱ እንዳተ ምታቃት ስትጫወስ ስትቀልድ ስትስቅ ብቻ ነበር። እና አንቺም ያለሽ እንዲ ለካ እንዴ፣ እኔ ኩ ይከፋሻል ብያላሰብኩም። ቤተሰቦችን ደግሞ በቅርብ ታገኛለሽ አይዞሽ፣ እያለቻ ትገኛለች ማለት ነው እንግዲህ ሞገስና ሉላም ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። እሱም ከአንቺ ጋር የማሳልፈው ጊዜ ከምንም በላይ ደስተኛ ሆኜ ነው የማሳልፈው። እሷም እንደዛው ከአንተ ጋር እንግዲህ መለያየት አልፈልግም፣ ካልሆነ ከሀገር ወጥተን በሌላ ሀገር እንኖር እያለችው ትገኛለች ማለት ነው። ነገር ግን እሱ አሁን የትም ሀገር መሄድ እንደማይችል ሀብቱ ንብረቱ ሁሉ እንደታገደበት ነግሮታል ማለት ነው። እሷም እንግዲህ ምን ጥፋት ሰርተህ ከሆነ የታገደው ይታገድ ምን አባቱት እና እኔ እናንተ ሰርተን ማግኘት እንችላለን እያለችው እያበረታታችሁ ትገኛለች። እሱ አይደለም በአንድ ብጣሽ ወረቀት ነው ንብረቴ ሁሉ የታገደብኝ። ነገር ግን ማንኛውንም መክፈል ያለብኝን ዋጋ ከፍዬ ንብረቴን አስመልሳለሁ። አሁን ግን ከሀገር ለመውጣት ወደ ሌላ ቦታ ለመሄድም ገንዘብ ያስፈልገናል። እኔ ደግሞ እንደ ገንዘብ የለኝም ያለብኝ ንብረት ሁሉ በቁጥጥር ስር ውሎብኛል እያላት ይገኛል። እሷ ግን የለውም ብላም አልተቀየረችበትም። እውነተኛ ፍቅር በገንዘብ አይተመንም ማለት ነውና፣ በቃ እኔ እናንተ መመለስ ከቻለ እናስመልሳለን፣ መመለስ ካልቻለ ደግሞ ሰርተን አንድ ብለን እናገኛለን፣ እንለወጣለን። ግን እነኚህ ሰዎች ቢፋቱን ቢለቁን ምን አለበት ብትለውም እንግዲህ ምንድን ነው ግን ፈጣሪ ከእንደዚህ አይነት ሰዎች ጋር በአንድ አይነት ዘመን ውስጥ የተፈጠር ነው? በጣም ክፉ ሰዎች ጋር በአንድ አይነት ዘመን ውስጥ ባንፈጠር ጥሩ ነበረ ስላት፣ እንግዲህ የአጋጣሚ ነገር ነው። ግን ቢፋታ ምን አለበት? ከዚህ ሰውዬ በምን አይነት መንገድ ነው መራቅ የምንችለው? አሁንም እኮ ድጋሚ ካገኘ ሌላ ችግር ሊፈጥርብን ይችላል ብትለውም፣ እንግዲህ ምንም ሊያደርገን አይችልም። ተእንግዲህ ፈርቼም አይቻለው፣ ደፋር ሞኝ አይቸዋለሁ። ልሞትን ፈርቻለሁ። ተእንግዲህ ግን ምንም የሚያመጡት ነገር የለም ምንም አንለቃቸውም እነሱ በሞትም ከመጡ እጋፈጣችኋለሁ። እንግዲህ ምንም በኔና ባንቺ ማል የሚገባ ነገር የለም እያላት ይገኛል ማለት ነው እንግዲህ ዝና ስልክ እየደወለ ፈገግያ ላይ የተሽለጠለጠ የእሷን ስልክ ማ እንዳወራ ማ ላይ እንደደወለች ነገሮች ኢንፎርሜሽኖችን እየሰበሰበ ይገኛል ማለት ነው። እንደዚሁም ሙሉ በሙሉ ወደ ስልኳ የተደወለውን ስልክ ኢንፎርሜሽን አሳልፈው እንዲሰጡት እንዲተባበሩት ጠይቋል ማለት ነው። እነሱ ግን ለጊዜው መስጠት አንችልም ይህ ፕራይቬት ነው። እንዴት አሳልፈህ እንሰጥሃለን? ይህ እኮ ከባድ ወንጀል ነው ቢሉትም እንግዲህ እሱ ከእናንተ ጋር ብዙ ስራዎችን ሰርቻለሁ ታውቃላችሁ፣ እኔ ሰው መለመንን አልወድም። አሁን በጣም ቢቸግረኝ ትብብራችሁን ፈልጌ ነው፣ ወንጀል አይደለም፣ ሚስቴን አግተውብኝ ነው ሲል እንግዲህ ያው እንደሚተባበሩት ይመስላል ማለት ነውና ነገር ግን ያው በራሷ ስልክ ከሆነ ሞገስ ላይ ደወለችው ያው ሞገስ ማሳደዱ ማይቀር ነው። ነገር ግን ስልክ ሲደወለት ሞገስ አዲስ ስልክ ተደወለብልኝ ነበር ያለው ና በአዲስ ስልክ ተሆነ የደወለችለት ምንም ሊያገኝ አይችልም፣ ኢንፎርሜሽን አያገኝም ማለት ነው። ነገር ግን ገና እንደወጣች በእሷ ስልክ ከሆነ የደወለችው ተጠርጣሪው ያው ሞገስ ነው የሚሆነው ማለት ነው። እና እንግዲህ በሌላ ስልክ ነው እየደወለችው ብለን ተስፋ እናርጋለን። እሱም ሲደወል አዲስ ስልክ ተደወለብኝ ነበር ያለው ና፣ ሉላ ነች አላለም። ስለዚህ በሱ ስልክ አልደወለችበትም፣ ሊያገኘው አይችልም። ምንም ስልክም ስልኩንም ቢጠልፍን ምንም ቢያደርግ ሊያገኛት አይችልም ብለን እናስባለን ማለት ነው እንግዲህ መሐሌትና ኢፍራታ ናቸው እያጠቋቋሙ እያፈላለጉ ያሉት። እንደዚሁም ደግሞ ሞገስን አሳግተዋለሁ ብላ እያሰበች ነበረ። እሱንም እንዴት አረግሽ ብር ከፍለሽ እኮ ዝም አልሽ እያላት ነው የሚገኘው። እሱንም ዝም አላልኩም እኔ በመሀል ስለታሰርኩኝ ነው። እነሱ ደግሞ አግኝተኗል ብለው ሲደውሉልኝ፣ አንተ ላይ ስልክ ሲደውል አንተ ስልክ አታነሳም። ስለዚህ ቆይ እሱ ይመልስልኝ ውሳኔ የምሰጠው እኔ አይደለውም ብያልኳቸው በማለት ትለዋለች ማለት ነው። ይዘውት አግኝተነዋል ነዋል ያሉትን ሰዎች ቆይት ያቸዋለች እንደጨረሱት እንደማለት ይላታል። እዚህ ጋ የኔ ውሳኔ ብቻ አይደለም፣ ያንተ ውሳኔ ስለሆነ ነው። አንተ ደግሞ ስልክ አታነሳም በማለት ትለዋለች ማለት ነው። ኤፍራታም ቀበል ብላ አው አንተ ላይ እየደወለችልህ ነበር ልጠይቅህ፣ ይዘውት ነበረ ነገር ግን አንተ ስልክ አታነሳም ስትል፣ አው ሰበብ አታጡም፣ በዛም በዚህም ብላችሁ ሰበብ ታመጣላችሁ። አሁንም ግን ይሄ ነገር እንዳይቋረጥ ይላችኋል ማለት ነው። እሷም እሺ፣ ደውዬ እንዲከታተሉ አደርጋለሁ አሁንም በማለት ትገኛለች ማለት ነው። ድጋሚ እንግዲህ ሞገስን ለማሳገት ወይም ደግሞ ለማስወገድ ነው እያሰበች ያለችው ነገር ግን አይገኝላትም። ሞገስ በደንብ ራሱን እየጠበቀ እየተጠነቀቀ ነው የሚገኘው። በሚራመድበት መንገድ ሁሉ እያንዳንዱ እርምጃዎችን ፎከስ እያደረገ ነው የሚሄደው ስለሆነ አንዱ ማይሳካላትን ብለን ተስፋ እናደርጋለን። ሉላና ሞገስ እንግዲህ በፍቅር አብረው ይቀጥላሉ ብለን ተስፋ እናደርጋለን ማለት ነው። ያው እየተሸነፉ ነው ያሉት በአሁን ጊዜ ማለት ነው። ምክንያቱም የመሀሌ ዛቻ ባዶ ዛቻ ነው። ምንም እየተሳካለት አይደለም ማለት ነው። ቀጣይ ቪዲዮ ምንአለ የሚለውን አለ አብረና አብረን ና ያለ እስከዛው ድረስ ቻር ሰንብቱልኝ። ባይ ባይ። እወዳችኋለሁ፣ አከብራችኋለሁ። ቻናል የቤተሰቦች ጤና ነው።